አምላካችን ቅዱስ እግዚአብሔር በምሕረትና በይቅርታው ብዛት ያለፈውን ሰዓት ስለባረከልን በሕይወት በጤናም ጠብቆ ለዚህ ሰዓት ስላደረሰን ይልቁንም ደግሞ ጉልበት ሁሉ ለሚበረከኩለት አምላክ እንድንበረከክ፣ እንድንሰግድ፣ እንድንገዛለት ሁላችንንም በአንድነት በቤቱ ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። ለሁላችንም እንደሚገባን መጠን ያስተምረን ዘንድ የተቀደሰ ፈቃዱ ይሁንልን። እግዚአብሔር ከሁላችን ጋር ይሁን። በናይሮቢ ያላቸው ኦርቶዶክሳውያን እድለኞች ናቸው። ብፁዕ አባታችን በመካከላችን ሆነው ይህንን ታላቁን ሰሞነ ሕማማትን እንደዚህ ባለ ታላቅ መንፈሳዊ ስነ ስርዓት አባቶቻችን ደጋጎቹ ባቆዩልን መሰረት ስርዓት በዓሉን እንድናከብር በብፁዕነታቸው መሪነት ይህንን ተወዳጁን በዓል እንድናከብር እግዚአብሔር ስለ ረዳን ብፁዕነታቸውንም በዚህ በእናንተ መካከል ያኖረ እግዚአብሔር ለእናንተም አባት ሆኖ የሰጣችሁ እግዚአብሔር አመስግኑት። እድለኞችም ናችሁ። በትልልቆቹ አድባራት እንኳን በዚህ ልክ በዚህ መጠን አይደለም ያለውና፣ ናይሮቢ ያላችሁ ምዕመናን ሁላችሁም እንኳን ደስ ያላችሁ ማለት እፈልጋለውኝ። ይህንን ካልኩኝ በኋላ አሁን ስለ ዕለቱ በዓል ወይም ደግሞ በዚህ ዕለት ስለተከናወኑትና የዚህ ዕለት ስያሜ ምን እንደሚመስል አባቶቻችን የነገሩንን ያስተማሩንን በጣም ፈጠን ብዬ አስቀምጣለሁ፣ እነግራቸዋለሁ፣ እንማማራለን። እግዚአብሔር ከሁላችን ጋር ይሁን። በዚች ሌሊት ለዓርብ አጥቢያ ሐሙስ ማታ በወዳጁ በአልዓዛር ቤት በተቀመጠ ጊዜ የትምህርታችን ርዕስ ነው። ቅዳሴ ኤጲፋኒዎስ ላይ የምናገኘው ግሩም ቃል ነው። በዚህ ዕለት ስለሆነው ስለተከናወነው ነገር እንማራለን ማለት ነው። ይህ ዕለት በዚህ በሕማማት ውስጥ ያለው ሐሙስ የተለያዩ ስያሜ ያሉት ማለት ነው። አንደኛ ጸሎት ሐሙስ ይባላል። ሁለተኛ የትዕዛዝ ሐሙስ ይባላል። ሶስተኛ የነፃነት ሐሙስ ይባላል። አራተኛ ደግሞ ሕፅበተ ሐሙስ ይባላል። አምስተኛውና የመጨረሻው የአዲስ ኪዳን ሐሙስ በመባል ይታወቃል ማለት ነው። እነዚህ አምስቱም ለምን እንደተሰየሙ በምን ምክንያት ይሄ ስያሜ እንደተሰጣቸው አንድ በአንድ እንመለከታለን። እግዚአብሔር ከሁላችን ጋር ይሆን። የመጀመሪያው ምን ይባላል አልኳችሁ? ጸሎተ ሐሙስ ነው የሚባለው። ጸሎተ ሐሙስ የተባለበት ምክንያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኅብስቱን በባረከ ጊዜ ስለጸለየ ጸሎተ ሐሙስ ተብሏል። በዚህም ብቻ አይደለም፣ በዮሐንስ ወንጌል ምዕራፍ 17 ያለውን ጸሎት ስለጸለየ ቅዱስ አባቶ ሆይ እነዚህን የሰጠኝን እንደኛ አንድ እንዲሆኑ በስም እጠይቃለሁ ያለውንና በዚህ ውስጥ ሙሉውን ይሄ ምዕራፍ 17ን ስንመለከት ሙሉን አምላካችን መድኃኒታችን ኢየሱስ ክርስቶስ የጸለየው ጸሎት በዚህ ዕለት ስለነበረ ይህ ዕለት ጸሎተ ሐሙስ ተብሏል። ይሄም ብቻ አይደለም በጌቴሴማኒም ስለጸለየ ነው። በኋላ እንመጣለን። ወደ ፈተና እንዳትገቡ ጸልዩ ብሎ ትእዛዝ የሰጠበት እሱ ፈቀቅ ብሎ ይጸልይ እንደነበረ ደቀ መዛሙርቱ እንኳን ለአንዲት ሰዓት እንኳን ከእርሱ ጋር ለመትጋት ከእርሱ ጋር በጸሎት ለመቆየት ባልቻሉ ጊዜ ሰይጣን እኮ እንደ ስንዴ ሊያበጠራችሁ ይለምናል፣ እናንተ እንኳን ተኝታችኋል፣ ጥቂት ሰዓት እንኳን ልትተጉ በጸሎት ልትበረቱ አልቻላችሁም፣ ይላቸው ነበርና ስለዚህ በጌቴ ሴማኔ ስለጸለየ ይህ የጸሎት ሐሙስ ተብሎ የተጠራው ለዚህ ነው። ሁለተኛ የትእዛዝ ሐሙስ ነው የሚባለው። የትእዛዝ ሐሙስ የተባለበትን ምክንያት አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ የአዲስ ኪዳን ትእዛዞችን ስላስተላለፈ ነው። የመጀመሪያው ከሕፅበተ እግር በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ ብሎ አዟቸዋል። እናንተም እንደዚሁ አድርጉ ብሎ ስላዘዘ ይህ ሐሙስ የትእዛዝ ሐሙስ ተብሎ የሚጠራው ለዚህ ነው። ይህንን ብቻ አይደለም፣ ቅድም እንዳልኳችሁ በጌቴሴማኔ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ስላዘዘ ይህ እለት ይህ ቀን የትዛዝ ሐሙስ ተብሎ ይጠራል ማለት ነው። ስርዓተ ቁርባኑን የአዲስ ኪዳንን ስርዓትም ከሰራልን በኋላ ከመዝግበሩ ተስካሬ ብሎ አምላካችን እግዚአብሔር ስላዘዘ ነው። ይሄንን ብቻ አይደለም፣ እንዳልኳችሁ ሌሎቹንም የአዲስ ኪዳን ትዛዝ ለማስታወስ ብለው አባቶቻችን ይሄንን እለት ምን ብለው ሰይመውታል? የትእዛዝ ሐሙስ ብለው ይህንን ዕለት ይጠሩታል ማለት ነውእና ስለዚህ በዚህ ዕለት አምላካችን እግዚአብሔር በዘመነ ሥጋዌው በተመላለሰበት ጊዜ እንድንፈጽማቸው፣ እንድናደርጋቸው፣ እንድንተገብራቸው ያዘኑ ያዘዘንን ትእዛዝ ሁሉ እንድንጠብቃቸው፣ እንድናስታውሳቸው እንድናከብራቸው ልብ እንድንላቸው አባቶቻችን ይሄንን ዕለት የትዕዛዝ ሐሙስ ብለው ይጠሩታል ማለት ነው። ሌላው የነፃነት ሐሙስ ይባላል። ይህ ዕለት የምን ሐሙስ ይባላል? የነፃነት ሐሙስ ይባላል። ወገኖቼ፣ በዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከእንግዲህ ወዲህ ባሮች አልላችሁም ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ ያለውን የነፃነት ቃል ለማስታወስ ይህ ዕለት ይህ በዚህ በሰሞነ ሕማማት ያለው ሐሙስ የነፃነት ሐሙስ ይባላል። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገኖች ናችሁ እናንተ ምሕረት ያገኛችሁ አይደላችሁም አሁን ግን ምሕረትን አግኝታችኋል ተብሎ ቅዱስ መጽሐፍ እንደነገረን ምሕረት ያገኘን የእግዚአብሔር ወዳጆች የእግዚአብሔር ልጆች መሆናችን የተረጋገጠበት አምላካችን እግዚአብሔር ለድነት ዓለም የሚያስፈልገውን ሁሉንም ነገር የፈጸመበት ይህንን ሁሉ ለማድረግ ሥጋ የመጣበት ስለነበረ፣ ስለዚህ ለዘመናት የሰው ልጆች ተጭኗቸው የነበረው ያ የባርነት ቀንበር በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰው መሆን በክርስቶስ በክርስቶስ መከራ መቀበል በክርስቶስ ሞት በክርስቶስ መነሳት ይሄ ሁሉ ያ የባርነት ቀንበር ተሰብሯልና ስለዚህ የነፃነት ሐሙስ ነው የሚባለው። ወዳጆች አምላካችን እግዚአብሔር ስላደረገን መጽሐፍ እንደሚለው የወደዳቸውን እስከ መጨረሻ ድረስ ወደዳቸውም ተብሎ ተነግሯልና ፍጹም የእግዚአብሔር ምሕረት፣ ፍጹም የእግዚአብሔር ፍቅር፣ ፍጹም የእግዚአብሔር ቸርነት ለዓለም ሁሉ የተገለጠበት አምላካችን እግዚአብሔር ሁሉን ሁሉን የፈጸመበት ያንን ያንን የምሕረት ነገር እንድናስብ እንድናስታውስ ይህ እለት የነፃነት ሐሙስ ተብሎ ይጠራል ማለት ነው። ሌላው ሕፅበተ ሐሙስ ነው የሚባለው ይህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በዛ አምላካችን መድኃኒታችን ኢየሱስ ክርስቶስ የአባቶቻችን የቅዱሳን ሐዋርያት ነገር እንዳጠበ ሁሉ ልክ በዛ መልኩ ማለት ነውና፣ በዛው ስርዓት አምላካችን ባቆየለን ስርዓት ማለት ነው። ዛሬ በብፁ አባታችን እግራችንን የምንታጠብበት የተወደደ ዕለት ነው አይደል? በአባቶቻችን ካህናት እግሮቻችን የሚታጠቡበት ያንን ያንን ደገኛውን ስርዓት አምላካችን የሰራልንን ያ በመጻሕፍት የምናነበውን በተግባር የምናይበት ነው። አምላካችን በዚህ ቀን የደቀ መዛሙርቱን እግር ስላጠበ እናንተም እንዲሁ አድርጉ ብሎ ስላዘዘ በዚህ መሰረት ዛሬም በቤተ ክርስቲያናችን መታሰቢያ ስለሚደረግ ይህ ዕለት ሕፅበተ እግር ይባላል ማለት ነው። የእግዚአብሔር ልጆች፣ ከዚህ ጋር ፍጹም የአምላካችንን የእግዚአብሔርን ትህትና ነው የምናየው። አዎ ጌታ ትሉኛላችሁ፣ አሁን ጌታ ነኝ። እናንተ እንደምትሉት መምህር ትሉኛላችሁ። አዎ እውነት ነው፣ እውነት ነው። እውነተኛ መምህር እኔ ነኝ። እኔ እግሮቻችሁን እንዳጠብኩኝ፣ ዝቅ ብዬ እናንተን እግር እንዳጠብኩ፣ እናንተም ደግሞ እርስ በራሳችሁ ተጣጠቡ ነው ያለው። ነው እርስ በራሳችሁ የአንዱ የአንዱን ገበና ይሸፍን ይቅር ይበልለት ይተውለት ነው ያለው። ስለዚህ ፍጹም ትሁት ሆኖ ራሱን ዝቅ አድርጎ አምላካችን እግዚአብሔር ትህትናውን የገለጠበት ዕለት ስለሆነ ሕጽበት ሐሙስ ነው የሚባለው። መቼስ ወገኖቼ ከክብር እኮ የምትቀድመው ትህትና ነው። ክብርን የሚፈልጉ ሰዎች ክብርን የምንፈልግ ከሆነ መጀመሪያ ልናደርገው የሚገባን ትህትናን ነው ገንዘብ ማድረግ የሚገባን። ቅዱስ መጽሐፍ የሚነግረን እንዲህ ነው፣ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ ለምን በጊዜው ከፍ እንዲያደርጋችሁ ተብሎ ተጽፏል። ስለዚህ በሕይወታችሁ በኑሯችሁ ሁሉ ከፍታ እንዲሆንላችሁ የምትፈልጉ ኦርቶዶክሳውያን ወገኖቻችን ከኃይለኛው ከእግዚአብሔር እጅ በታች ራስን ዝቅ ማድረግ ነው ቁልፉ። ስለዚህ ሁል ጊዜ ራሳችንን በፊቱ ዝቅ እንድናደርግ ያስፈልገናል። ለዚህም አምላካችን እግዚአብሔር ይርዳን። አምስተኛውና የመጨረሻው የአዲስ ኪዳን ሐሙስ ነው የሚባለው ይሄ ሰፊ ነው። በዚህ ቀን በዚህ ምሽት ጌታ የአዲስ ኪዳን ስርዓትን የሰራበት ምስጢረ ቁርባንን የሰራበት ነው። ስለዚህ ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ይህ ነው ብሎ ደሙን የሰጠበት ደግሞ ብስቱን ባርኮ ቆርሶ ሥጋውን የሰጠበት ይህንን የአዲስ ኪዳን ስርዓት የሰጠበት ስለሆነ ማለት ነውና፣ ዘላለማዊ ኪዳንን የምናስብበት ማለት ነውና። ስለዚህ በዚህ ዕለት እነዚህን አምስት ነገሮች የምናስብባቸው ናቸው ማለት ነው። በዚህ ዕለት ስለተከናወኑት ስለተሰሩት ስለተፈጸሙት ነገሮች ደግሞ ቅዱስ ወንጌል ምን እንደሚል እናስታውሳለን። የፋሲካ ዝግጅት እንደተደረገ አሁን ዛሬ ይነበብ የነበረው በሙሉ ይሄንን ነው። የፋሲካ ዝግጅት እንደተደረገ፣ ከፋሲካ በዓል ጋር ጌታ ስርዓተ ቁርባንን እንደሰራ፣ በዮሐንስ ወንጌል ምዕራፍ 17 ያለው ጸሎት፣ በጌቴሴማኔ የጸለየው ጸሎት፣ በዚህ ዕለት ደግሞ በይሁዳ ተላልፎ እንደተሰጠ ወታደሮች እንደያዙት፣ እነዚህ ሁሉ ቅዱቅ ወንጌላችን አራቱም ወንጌላውያን የጻፉልን የነገሩን ይህንን ነው ማለት ነው። ስለዚህ በአጠቃላይ በዚህ ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያቱ ጋር እንደጸለየ፣ እግራቸውን እንዳጠበ፣ የአዲስ ኪዳን ስርዓት እንደሰራላቸው ይህን ያመለክታን ማለት ነውና። ስለዚህ በዚህ ዕለት የተከናወኑት የተፈጸሙት ነገሮች እጅግ በጣም ብዙ ሰፊ ናቸውና፣ ስለዚህ በእያንዳንዱ ይልቁንም ደግሞ በዚህ በምስጢረ ቁርባን አዲሱ ስርዓት የተሰራበት ሎቹን ደግሞ በተግባር ደግሞ የምናያቸው በልባችን ተቀርፀው እንዲኖሩ እንዲቆዩ የሚያደርጉ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በሐዋርያትና በነቢያት መሰረትን ላይ የተመሰረተች ስለሆነች ሐዋርያዊት ቤተክርስቲያን ስለሆነች ዓለም አቀፋዊት ቤተክርስቲያን ስለሆነች በዚህ መልክ በወንጌል መሰረት አምላካችን ባዘዘው ትዕዛዝ መሰረት ደግሞ ይህንን ትእዛዝ በተግባር ደግሞ የምናይበት የምንፈጽምበት የተወደደ ዕለት ነው። ይሄንን ትልቅ ዕለት ያሳየን በዚህ ዕለት ሁላችንንም በምረቱ በቸርነቱ የጠበቀን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሆን። ያለ ሕማም ያለ መከራ ያለ ፈተና ያለ ችግር አምላካችን እግዚአብሔር ይህንን ሰሞነ ሕማማትን አሳልፎ ለብርሃነ ትንሣዔው በሰላም ያድርሰን። የብፁዕ አባታችን አቡነ ማትያስ ጸሎት በረከት በሁላችን ላይ ትደር።